የዐፄ ኃይለ ሥላሴ የሚሸኑበት የነበረ ቦታ ነው። ብር ነው፣ ብር ነው፣ ብር ነው። እዚህ ጋር ቆመው ይታጠቡ ነበር ማለት ነው። ንጉሥ ኃይለ ሥላሴ እሳቸውን ስ የማያጃርቅ። አዎ፣ በቃ ነ የነሱን ኢነርጂ እንትን እያደረኩ በጣም ይገርማል። ታሪክ ነው። እዚች ጋ ደግሞ ቁጭ ብለዋል። ጭልማንው ከዛ በኋላ ይጠቀመበት የለምና። ታሪክ የሚነገረው መንግስቱ ኃይለማርያም ግባት ብሎ ነበረ። መንግስቱ ኃይለማርያም መግባት አልፈለግም። ከነበራቸው ትልቅ ክብር ነው። በጣም ይገርማል። መንግስቱ ኃይለማርያም አንድ ቲያትር ሰለሞን እናገር ይችላል ያየው ሀቡበ ስድስት ወር ሲራክ ታደሰ ኃይለ ስላሴ ሆኖ ይሰራል። ቁመቱ ምኑም ሽምትር አጭር ነው እና ሎሬ ጸጋዬ ገብረ መድን እጅ ለማስነሳት ድሮ ቤተ መንግስት እጅ ልንንሳ ነው የሚባለው፣ እጅ ለማስነሳት መንግስቱ ጋር ይቀርባሉ። ኮሎኔል መንግስቱ ጋር ከዛ ሁሉንም ጨበጣቸውና ልክ ኃይለ ስላሴ በሜካፕ ነው እንግዲህ ቅድም ያሳየው ሲራክ ታደሰ ብዬ በሜካፕ ነው ቁጭ ኃይለ ስላሴ ነው እንዲደንግጡ ዞር በሉን አይነት ነገር ነው ያላቸው። ራስ ኃይለስላሴ ይነሳሉ የሚል ግምት ነበረ በሰው ውስጥ። ፀሐዩ ንጉስ አይደለም የሚባሉት ፀሐዩ ንጉስ ነው የሚባሉት። የተቀቡትም ከይሁዳ እንትን ስርወ መንግስት ነው ያላቸው፣ የሰሎሞን ዳይነስቲ ነው ኃይለስላሴ ከወረዱ ነፍስ ሊማረ ደበበሸቱ እንደተናገረው ፀሐይ ወድቃል ተብሎ ይታሰብ ነበረ። ህዝቡ ላይ ሳይኮሎጂ ማለት ነው እና የነበረው እምነት እጅግ ለነ መንግስቱ አስፈሪ ነበረ። በነበረው በስሜት ሄደው ያን ነገር አደረጉት እንጂ የነበረው ስሜት ነው ያን ነገር ሊፈሩበት የቻለ እና ሲራክን ፈሩት በዚህ ደረጃ ማለት ተነስተው ድንገት ይሆናል በሚል አንዳንዴ ስትኖር ስታድግ የሚሰራብህ ነገር አለ እና ከዛ አንጻር ይመስለኛል። እንግዲህ በዛው ነው ዋልኖርም ይሄ ደግሞ ከዚህ ተከፍተው እዚህ ተከፍተው እዚህ ጋር ቁጭ ብሎ ያዩ ነበር።